ሰላም የቻናሌ ቤተሰቦች እንደምን ናችሁ? ዛሬ ይዤላችሁ የመጣው ንዋየ ቅዱሳቷን ለመዝረፍ ሲመጡ በንብ መንጋ ያባረረችው ድንግል ማርያም ከልጇ ጋር በተሰደደች ጊዜ ያረፈችበት በእናርጅ እናውጋ ወረዳ በደብረ ወርቅ ከተማ ስለምትገኘው ጥንታዊቷ ገዳም ደብረ ወርቅ ማርያም ነው። የደብረ ወርቅ ማርያም ከአዲስ አበባ በ291 ኪሎ ሜትር ከክልሉ ከተማ ከባህር ዳር 196 ኪሎ ሜትር ከዞኑ ከተማ ከደብረ ማርቆስ 116 ኪሎ ሜትር የምትገኝ ሲሆን እናር ድናናው ጋ የሚለውን ስያሜ ያገኘችው በአካባቢው የእድሜ ፀጋ አባቶች ታሪክ እንደሚያስገነዝበው የንጉስ ሰለሞን ልጅ ምኒሊክ እናር ድናናውጋ ተብሎ በሚጠራው አካባቢ ስሪት ጀመረ። በኢየሩሳሌም ስርዓት መሰረት ጃን ድንኳን አስጥሎ ሽማግሌውን ከነ ነገዱ አስጠርቶ ከሩ ብሎ ከሀገር መልካም መልካም ሽማግሌ የደከመ የሚያርፍባት ስርዓት የምንሰራባት በአባቶቻችን ልማድ ሊቀ ካህናቱን መስዋዕቱን አቅርቦ በኢየሩሳሌም ስርዓት መሰረት አሁን ሁላጥማ ተብሎ በሚጠራው ተራራ ላይ መስዋዕት ሰዋባት። ከዚህ በኋላ ነገደ ይሁዳ ስላረፉባት እናርጅና እናውጋ ተብላ ተሰየመች። ትርጉሙም የማህበር ሀገር ማለት ነው። የአስራ ሁለቱም ነገድ መስዋዕት የሚሰዋባት ሀገር ሆነች። እንደ ኢየሩሳሌም ወግና ታሪክ መዝገብ የሚገኝባት የሽማግሌ ሀገር ናት የሚለው ቃል ከገዳሟ መዝገብ ተጽፎ ሲገኝ ከአበው በቃል የሚነገር እነዚህ ነገዶች የቦታዋን ውበትና ማማር አይተው እንግዲህ እናርጅና እናውጋ አሏት ይባላል። የደብረ ወርቅ ማርያም ገዳም የዛሬዋን ስያሜ ከማግኘቷ በፊት ምስካበ ቅዱሳን የቅዱሳን መሰብሰቢያ ትባል እንደነበር፣ እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር በስደቷ ጊዜ ያረፈችበት ቦታም ከቤተ ክርስቲያኗ በስተ ምስራቅ በኩል ይገኛል። ይህችን ገዳም ደብረ ወርቅ ማርያምን አባታችን አባ ሰርጸ ጴጥሮስ አምላካቸውን በጸሎት በውስጧ ስለሚኖር ተስፋ ትሆንላቸው ዘንድ የልጆችን ቦታ ደብረ ወርቅን ባርኪልኝ ጌታም ከሄሮድስ ሸሽቼ ወደ ግብጽ ከናቴ ጋር ስወር በደመና ተቀምጬ ባርኪያት አለው። አሁንም እባርካታለሁ ይህችም ደመና ለምልክት እስከ ዳግም ምጽአት ትኖራለች፣ ብላቸዋል። አቡነ ሰርጸ ጴጥሮስም በእጃቸው እንደ መሶብ ብድግ አድርገው አስባርከዋታል። ከ250 እስከ 351 ዓመተ ምህረት ምሁረ ኦሪት ያዕቆብ መስዋዕተ ኦሪት ይሰዋባት እንደነበር ሲነገር በኢትዮጵያ በ313 ዓመተ ምህረት አካባቢ የነገሱት ቅዱሳን ነገስታት አብርሃ ዋጽብሃ በፍሪሚናጦስ ከሳቴ ብርሃን አባ ሰላማ አማካኝነት ክርስትና ከተሰበከላቸውና እነርሱም ክርስቲያን ከተባሉና ግንባር ቀደም ሰባኪያን ሆነው በመላው ኢትዮጵያ እየተዘዋወሩ ምኩራብ ተሰርቶባቸው በነበሩት ቦታዎች ቤተክርስቲያን በመስራት መስዋዕተ ኦሪት ይሰጥባቸው በነበሩት መስዋዕተ ሐዲስ ስጋ ወደሙ እንዲሰጥ በመላው ሀገሪቱ ወንጌል እንዲሰበክ ያደርጉ ነበር። በጎጃምም በእምነቱ መስፋፋት አመቺ ይሆናል ተብለው የተገመቱትን ቦታዎች እንደ ኦሪት ስርዓት ሁሉ በከፍተኛ ተራራማዎች በተለይም መስዋዕተ ኦሪት ይሰዋባቸው በነበሩ ከከሳቴ ብርሃን አባ ሰላማ ጋር በመሆን እንደ ኢየሩሳሌም ባሉ ቅዱሳን መካናት አምሳያ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እየተዘዋወሩ ስም በማውጣት ላይ ሳሉ አሁን ገዳሟ ደብረ ወርቅ ካለችበት ተራራ ላይ ሲደርሱ ምሁረ ኦሪት ያዕቆብ የተባለ ሰው መስዋዕተ ኦሪት ሲያስተምር አገኙት። ያዕቆብም በወቅቱ የመላው ጎጃም አፈ ጉባኤ ስለነበር ለክርስትናው መስፋፋት ወሳኝ በመሆኑ በ335 ዓ ም ገደማ በመጀመሪያ ትምህርተ ክርስትና ስርዓት አስተምረው አብረዋቸው እንዲሰብኩ አድርገዋቸዋል። የጎጃም ኤጲስቆጶስነትም ተሰጥቷቸዋል። በተራራዋ ላይ እንዳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰሎሜና ከዮሴፍ ጋር ስለታያቸው ስሟን ኢየሩሳሌም በማለት ሰይመው ቤተክርስቲያኗን ግን ሳይሰሯት አልፈው አብርሃ ወጽብሃ ለ26 ዓመት በአንድነት ሲገዙ አብርሃ ሲሞት፣ አጽብሃ ዘር እንዲተኩ በፈቃደ እግዚአብሔር ታዞ አስፋ የተባለ ልጅ ተወልዶ በወንበሩ ተተክቶ ንጉሰ ነገስት ዘኢትዮጵያ ተብሎ እያለ አባቶች የሰሯትን መርጦ ለማርያም ሊያይ መጥቶ በአቅራቢያ ያሉትን ሲመለከቱ በአሻጋሪያች ሀገር ማን ትባላለች? ብሎ ሲጠይቃቸው አባቶች ሳይሰሯት ነገር ግን ዳግማዊት ኢየሩሳሌም ብለው ሰዩ መዋት ፈቃደ እግዚአብሔር ሳይሆን ቀርቶ ቤተ ክርስቲያኗን ያልሰሩበት ቦታ ብለው ነገሩት። አስፋሃም በ351 ዓመተ ምህረት ሰራዊቱን ይዞ በመካከላቸው የሚገኘውን የጭን ወንዝ ተሻግሮ መጥቶ ቦታውን ሲመለከት እንደ ዮርዳኖስ ግራና ቀኝ የሚፈሱ መገናኛቸው አንድ የሆኑ ወንዞች መካከል በተራራማ ቦታ ላይ የደስ ደስ ያላት ሆና በማግኘታቸው ለአባቶች ድንቅ ምስጢር ተገልጾላቸዋል። እውነትም ዳግማዊት ኢየሩሳሌም በማለት እግዚአብሔርን አጋዥ በማድረግ በብርና በወርቅ ቤተክርስቲያኗን አሰርተው የሚያገለግሉ 318 መዘምራን፣ 88 ሰሞነኛ፣ 12 አቃቢያት አስራ ሁለት ዲያቆናት፣ አስራ ሁለት ሰማዕታት ቋሚዎች ሰርተው ከከሳቴ ብርሃን አባ ሰላማ ክርስትናን ተቀብለው በጎጃም ይሰብክ የነበረውን ምሁረ ኦሪት ያዕቆብን በሐዲስ ሥርዓት በገዳሟ ስር በነበሩ ቦታዎች ኤጲስቆጶስ አድርገው ሾመዋል። የደብሯን ስያሜዋን አንድ ቀን ከተራራው ጫፍ እስከ ሰማይ ድረስ የወርቅ መሰላል ተዘርግቶ መላእክት ሲወጡ ሲወርዱ መስዋዕቱን ጸሎቱን ሲያሳርግ በራእይ መልአኩ ወርዶ እግዚአብሔር ወስብ ለእንተ ይእቲ ደብረ ወርቅ ስላለው ደብረ ወርቅ ብሎ ሰይሟታል። ከዚህም ከተሰራች ከአምስት መቶ ስድስት ዘመን በኋላ በ ስምንት መቶ ሃምሳ ሰባት ዓመተ ምሕረት ገደማ በኢትዮጵያ የነበረችው የወዲት ጉዲት የእሳት ቃጠሎ ደርሶባት ያለበቂ መንፈሳዊ አገልግሎት ባከናውን ቆይታ በ1372 ዓመተ ምህረት የነገሱት ቀዳማዊ ዳዊት አቡነ ሰርጸ ጴጥሮስ ደብረ ወርቅ እንደገና ልትሰራ እግዚአብሔር ፈቅዷል ይበርቱ ብለው የሚሰሩትን ጠቢባኖቹን የሚያሰሩበትን ብር ወርቅ ሰጥተው ሰደዷቸው። አባ ሰርጸ ጴጥሮስ አሰርተው ሲጨርሱ ዳዊትም ከኤረር መጥተው አይተው ተደስተው ሰርጸ ጴጥሮስን የመጀመሪያ መምህር አድርገው በመሾም ከዚህ እስከ ይዳን ያለውን መሬት እንዲያዝዙበት ፈቅደውላቸው ሄደዋል። በአጼ ዘራያ ዳዊት መንግስትም ለቤተ ክርስቲያኗ ቅዱስ ሉቃስ የሳላትን የእመቤታችን ስዕለ ማርያም ወይኒቱን ከመስጠታቸውን በተጨማሪ ግማደ መስቀሉ በዚሁ ቦታ አርፎ ወደ ጊሸን እንደሄደ ሲነገር በአጼ ዘርዓ ያዕቆብ ከአህመድ በድል ላይ የተማረከ የብረት ቀሚስና የብረት ቆብ በአባ ሰርጸ ጴጥሮስ አማካኝነት እንደተሰጠ በገድላቸው ሲገለጽ አባ ሰርጸ ጴጥሮስም በሕልማቸው መላእክት በወርቅ መሰላል ሲወጡ ሲወርዱ በማየታቸው ደብረ ወርቅ ብለው በድጋሚ እንደሰየሟት ሲነገር በተጨማሪም በአጼ እስክንድር ልጅ ቴጌ ማርታ የአባቷን መቃብር ለማየትና በገሉ እንደተጻፈው መርጦ ለማርያም ስትሄድ እባብ ነድፏት በመሞቷ አባ ሰርጸ ጴጥሮስ ጸልየው ስላስነሷት፣ ውለታቸውን ለመክፈል ሰርጸ ጴጥሮስ ሃረር ሄደው በማረፋቸው ከብዙ ጊዜ በኋላ አስከሬናቸውን ይዛ ወደ ደብረ ወርቅ ለመቅበር መጣ። ህዝቡ አተኩሮ ስላያት ከህዝቡ ዓይን ለመሸሽ ስትል ብርና ወርቅ ስትበትን በመሻማት ዓይናቸውን ወደ ወርቁ በማድረጋቸው ስያሜዋን ደብረ ወርቅ እንዳለቻት ይነገራል። ሰው ቤተክርስቲያን መስራት የጀመረው የተጀመረው በ15 33 ዓመተ ምህረት በአፄ ገላውዲዮስ ነው። በወቅቱ የነበሩት የቤተክርስቲያኗ አባት አባ ሰበነ ጴጥሮስም ገላውዲዮስን እንደ ድሮ ነገስታት ልጆች የቤተክርስቲያንን ትምህርት፣ የግዝ ቋንቋን በቤተክርስቲያን ልማድና ወግ ደብረ ወርቅ አምጥተው ለ12 አመት በጥበብና በፈሪሀ እግዚአብሔር አሳድገዋቸዋል። አጼ ገላውዲዮስ የአባታቸውን የልብነ ድንግልን ስልጣን ከያዙ በኋላ ከመሐመድ ግራይን ጋር ባደረጉት ጦርነት ድል ስለቀናቸው ላደጉባት አትገዳም በጸሎትና ስዕለ ሉቃስና ታቦተ ገላውዴስን ይዘው የተከተሏቸውን አባቶች አስታውሰው፣ ግራይ መሐመድን ሊረዳ ከመጣው ከቱርክ ሰራሽ የማረኩትን ቱርክ ሰራሽ ግብረ መድፌ ምንጣፍና የመቅረዝ ማብሪያ ከመስጠታቸውን ባሻገር ቤተ ክርስቲያኗን ለመስራት ተነሳስተው ቤተ መቅረሷን በተመረጠ የህንፃ ድንጋዮችና ኖራ ሰርተው ቅድስቱን ሲጀምሩ የግራይ መሐመድ ሚስት ድል ወንበራ ኃይሏን አጠናክራ ወደ ደቡብ ሸዋ መጣች ስለተባለ ሄደው ሳይመለሱ ቀርተዋል። የተጀመረውን ህዝብ ጨርሶታል። ቅኔ ማህሌቱም የተሰራው በአጼ ተክለ ጊዮርጊስ በ1860 ዓመተ ምህረት ነው። ሲሰራም ዙሪያውን ከእንጨት ብቻ የተሰራ 44 ቆመ ብእሲና ቀስተ ደመናዎች ያለምንም ሚስማር ወይም ማያያዣ ነገር ሳይኖራቸው በረቀቀ በብ እንጨት በእንጨት ተያይዘው ለብዙ ዘመናት ቆመው እስከ አሁን መታየታቸው ነው። ቤተ ክርስቲያኗ ለመጨረሻ ጊዜ እድሳት የተደረገላት በ1964 አራት አመተ ምህረት በአፄ ኃይለ ሀይለስላሴ ዘመነ መንግስት ነው። የቤተ ክርስቲያኗ መቅደስ ቅድስትና ቅኔ ማህሌት ሲኖራት ባለ 44 ቆመ ብእሲ፣ ባለ 11 በር፣ ባለ ስምንት የውስጥና ባለ ሰላሳ ስድስት ዙሪያ መስኮቶች ፍርግርግ ብረትና በረዶ መስታወት የተገጠመላቸው ሲሆን፣ በቅድስቱ ውስጥ የሚገኙት የግድግዳ ስዕሎች አሳሳል የውጭ ጥበብ ያልዳሰሰው መሆኑ ግልጽ ሲሆን፣ የቀለም አቀባባቸው ውበት የስዕሎች ምስልና ቅብ በአይናቸውና በሰውነት እንቅስቃሴያቸው የአሳሳል ባህሪያቸው የውስጥ ስሜታቸውን መግለጻቸው ሰአል ኢትዮጵያንን እጅግ ድንቅ ያሰኛል እነዚህም ስዕሎች በኡስጦስ በተባሉት ንጉስ በ1704 ዓመተ ምህረት የመጀመሪያው የሰማዕታት ስዕልና ምስል የያዘውን በሰሜንና ምስራቅ ቤተ መቅደስ ገጽ ላይ ሲገኝ እስከ አሁንም ጥንታዊነታቸው እንደተጠበቁ ሳይታደሱ በጥንቃቄ ሲኖሩ በመቅደሱ ደቡብና ምዕራብ ያሉት በንጉስ ተክለ ሃይማኖት ልጅ በራስ ኃይሉ በ1873 ዓመተ ምህረት ገደማ የተሳሉ ናቸው። በምዕራብ በኩል ያለችው የእመቤታችን ስዕል በመጠንም በአሳሳልም ፍጹም ስጋ የለበሰች ስለምትመስል እና የትኛውን ማቅጣጫ ስለምትመለከት በአመት በተወሰኑ ጊዜያት ስትገለጽ በአጠገቧም ለማለፍ ሆነ አተኩሮ ለማየት ከማስፈራቷም በላይ ድንቅ ተአምራት ያላት በግሀድ ታነጋግር የነበረች ናት። ከ1667 እስከ 1682 አጼ ዮሐንስ ያስገነቡት በንብና በነብር የሚጠበቀው ይህ የቤተክርስቲያኗ አጥር ግቢ ጎላ ያለ ታሪክና መስህብነት ያለው ህንጻ የሚገኘው በቤተክርስቲያኑ በሰሜን አቅጣጫ በግምት 20 ሜትር ርቀት ላይ ሲሆን ለስዕለ ሉቃስ መቀመጫ ይሆን ዘንድ በአፄ አላፍ ሰገድ አጼ ዮሐንስ በ1660 ዎቹ አመተ ምህረት የተሰራው የጎንደርን የኪነ ህንጻ ጥበብ ተከትሎ ባለ ሶስት ፎቅ ነው። ይህንን ህንጻ ለማሳነጽ በግልጽ መቤታችን አነጋግራቸው ወደ ደብረ ወርቅ መጥተው ለስዕለ ማርያም ወይኒቱ መቀመጫ የሆን ዘንድ በኑራና ድንጋይ የተሰራ ሆኖ ከላይኛው ፎቅ ላይ ጠባብ ስምንት ቀዳዳ መስኮቶች አንድ ባለ ጣውላ መስኮት ሲኖር በእነዚህ ውስጥ ልዩ ነገር እስከ አሁንም ድረስ የቤተ ክርስቲያኗን ንዋያተ ቅድሳት ከዘራፊ ከዘራፍ የሚጠብቁ የነጭ የንብ ሰራዊት እና ነብሮች እንዳሉ ሲታወቅ፣ የህንፃው ጣሪያ በቆርቆሮ እድሳት ሲደረግለት፣ ሌላው እስካሁን መሰረቱን እንደያዘ ከ ሶስት መቶ አርባ አመት በላይ አስቆጥሯል። የትግራዩ አጼ ዮሐንስ አራተኛ በ አስራ ስምንት ሰማኒያ አንድ ዓመተ ምህረት የጎጃሙን ንጉስ ተክለ ሃይማኖትን ለመውረር በወጡ ጊዜ ደብረ ወርቅ ገዳምንና የአካባቢዋን መንደር በወታደሮች ዘርፎ እቃ ቤቱን ግንብን ዶ ሊገባ ሲል የእመቤታችን ቁጣ በነጭ ንብ መንጋ የአጼ ዮሐንስን ሰራዊት በማባረር ሰላሳ ሶስት ወታደሮች ሲሞቱ ከአካባቢው የዘረፉትን ንብረትም በእመቤታችን ታምር ጥለው ወጥተዋል። ጥንታዊቷ የደብረ ወርቅ ማርያም ካሏት እልፍ አእላፍ ቅርሶች መካከል ጥቂቶቹ አጼ ዳዊት ያመጧት ስዕለ ሉቃስ ማርያም፣ በአሰራሯ ልዩ የሆነችና ጽጌ ማህሌት የምትወጣ ስዕለ ማርያም፣ ሁለት ትላልቅ የመጾር መስቀል፣ ባለስዕል የብራና ስንክሳር የአመት ስንክሳር፣ የብራና ታምረ ማርያም፣ የብራና ባለ ስዕል ከአራት መቶ በላይ የብራና መጻሕፍት የአጼ እስክንድር፣ የነሐስ መቅረዝ፣ ባለ ስዕል ድርሳነ ሚካኤል የብራና። ሌላው ግንቦት 12 በ1486 ዓመተ ምህረት አርፈው ቀብራቸው በዚሁ ገዳም ተፈጽሟል። የአባ ሰርጻ ጴጥሮስ መስቀል መስቀል መቋሚያ ሁለት ሽንቁር ድንጋዮች አባ ሰርጸ ጴጥሮስ ሀረር ሲሞቱ ሞታቸው እምባ ውጥቶ የተናገረው መስቀል እርኩስ መንፈስ የያዘውን ሰው ሲጠመቅ የሚያስለፈልፈውና የመፈወስ ኃይል ያለው መቋሚያ እንዲሁ በጸሎት ጊዜ በፊትና በኋላ ለገር የሚጠቀሙበት ሽንቁር ያላቸው ድንጋዮች ገድለ ሰርጸ ጴጥሮስ የብር ጉብጉባት የአባ ሰርጸ ጴጥሮስ የወርቅ መቋሚያ ከሰማይ የወረደው መስቀል ለአባ ሰርጸ ጴጥሮስ የመንፈስ ልጅ ለአባ ሰበነ ጴጥሮስ ከሰማይ ወረደላቸው የሚባለው የተሰራበት ማዕድን አይነት የማይታወቀው ፋዋሽ መስቀል በአጼ ገላውዲዮስ የተበረከተ የቱርኮች የተማረከ የውጭ ጥበብ ያረፈበት ጥንታዊ ግብረ መድፌ ምንጣፍ የቴጌ ማርታ የተበረከተ አርባዕቱ ወንጌል በራስ በዛብህ ያሰሩት የወርቅ ጉልላት የበላይ ዘለቀ የብር መርገፍ ያለው መጋረጃና ከሰባት መቶ በላይ ቅርሶች ያሏት መሆኑ ይታወቃል። ወደ ደጀ ሰላሙ ለመግባት በእመቤታችን እድሜ ልክ 64 ደረጃዎች የአቅመ ደካማውን ጉልበት የሚያመች ሁኔታ ወደ ላይ ታንጾ እፎይታን የሚሰጥና መንፈስን የሚያድስ ነው። አገልግሎቱ ነጋሪት ከበሮ ጨምሮ ይካሄዳል። በተለይ በዘመነ ጽጌ የሰቆቃወ ድንግል ደራሲ አርከስሉስ ዘደብሮ እንዳወረሱት በደመቀ ሁኔታ አገልግሎቱ ይካሄዳል። ሌላኛው በገዳሙ የሚገኘው ረጅም እድሜ ያስቆጠረው ውሉደ አርከስሉስ የሚባለው የአብነት ትምህርት ቤት ነው። አራ የአራቱም ጉባኤ ትምህርት እየተሰጠ ይገኛል። ጥንታዊ የሆኑት የቆሜና የጫበሬ ዜማ ትምህርቶች ይሰጣሉ። ለዛሬ ነበረን ቆይታ እዚህ ላይ ተጠናቋል። ቻናሉ ለሌሎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋሉ።